ሰላም እንዴት ናችሁ? ደህና ናችሁ ወይ? እውነት እኔ ቪዲዮ መስራት አልፈለግኩም ነበር፣ በዚህ ጉዳይ ግን እንደው መልእክት ቢሆን ብዬ ነው። ቴዲ ራየው እንግዲህ እንታጎታላችሁ እኔ በጣም ነው ያዘንኩት። ማለትም ሴትም ሆነ ወንድ እንዲህ ተንከራቶ ሰው ሀገር ያልፍልናል ተብሎ እንደው በደህና በአየር እንኳን ሳይኬድ እንደዛ በበረሃ በጫካ እንግዲህ ሄደው ረስሆኑ ብየድና ግን እኔ እውነት በጣም ነው ያዘን ታፈር ብልክት ያደርገኝ ወይ እንድሞ እንግዲህ እንደምታውቁት ቴዲ በቀደም ፊቱ ቆስሎ ነበረ። እኔ ቪዲዮን እንኳን ከፍቼ አላየሁትም። እንደዚሁ ቆረጥ ቆረጥ ተደርጎ ሲታይ ነው ያየሁት። ቡና እንደሚቆላ የቡናው ሽታ ወደ እሱ እንደመጣ ከዛ ሐኪም ቤት እንደሄደ መድኃኒቱ እንዳባባሰበት ሲናገር አይቸዋል እና እኔ በጣም የሚያሳዝነት የአንድ ፍርዬ ልጅ በረሀ ላይ እንግዲህ እየተቃጠለ ሰው ሙቀት እንግዲህ ቡና ቡና እንደሴት ልጅ እየቆላ ይለፍልኝ ሊም ብሎ ይሄ ልጅ